አመሰግናለሁ። ዶክተር ቃላብ ተስፋ ይባላለሁ። የአጥንት እና አደጋ ስፔሻሊስት ስለሆኑ የአከርካሪ ቀዶ ጥገና ደግሞ ሰብ ስፔሻሊስት ነኝ። መጀመሪያ ዲስክ ምንድን ነው ከሚለው ስንጀምር ዲስኮች ማለት በአከርካሪያችን አጥንቶች መካከል የሚገኙ በፈሳሽ የተሞሉ ዙሪያቸውን በጅማት የተያያዙ ወገባችን እንዲታጠፍ እንዲተጣጠፍ ቀና ወይም ደግሞ ጎንበስ እንድንል የሚያስችሉ የአከርካሪያችን አካል ናቸው። የዲስክ መንሸራተት ማለት እነዚህ ዲስኮች፣ በፈሳሽ የተሞሉ ዲስኮች ቦታቸውን ለቀው ወደ ነርቭ መተላለፊያ ቱቦ በመግባት የነርቭ ዘንጎችን በሚጫኑበት ጊዜ የሚፈጠር ህመም፣ ወይም የሚፈጠር ችግር ነው ማለት ነው። እንከፋፍላቸዋለን ከሰር ባይካል ቶራሲክ፣ ለምባር ብለን በጣም የተለመደው የዲስክ መሸረተት የወገብ ወይም የታችኛው ወገብ ለምባር ዲስክ ሬኔሽን፣ ከዛ ቀጥሎ ደግሞ የአንገት ላይ ዲስክ መሸረተት አለው። ከላይ ቶራሲክም ያልተለመደ ቢሆንም እዛም ላይ የዲስክ መሸረተት ሊያጋጥም ይችላል። ግን በጣም የተለመደው ግን የታችኛው ከርካሪ ወይም ለምባር ዲስክ ሬኔሽን የምንለው ነው። ምክንያቱ የተለያየ አይነት ምክንያቶች አሉት። ብዙ ጊዜ አኪዩት ዲስክሪኔሽን የምንለው እንደዚህ የዲስክ መንሸራተት ህመም በጣም የሚከሰተው ከባድ ስራ የሚሰሩ ወጣቶች ላይ ነው። ስፖርተኞች ሊሆን ይችላሉ፣ የረዥም ርቀት አሽከርካሪ ሾፌሮች ሊሆን ይችላሉ፣ ከባድ ስራ የሚሰሩ የቀን ሰራተኞች፣ የኮንስትራክት ሰራተኞች ሊሆን ይችላሉ። ምክንያቱም ብዙ ጊዜ ከባድ ጫና በምንሸከምበት ወይ በምንይዝበት ወቅት የዲስካችን ፕሬዥር በጣም ይጨምራል። ስለዚህ ዙሪያውን መሀል ላይ ፈሳሽ ነው ያለው ኒክሎስ ፐልፖሶስ የምንባለው ኒክለሱ ዙሪያውን ደግሞ አንለስ ፋይብሮሰ የሚባል ጅማት ዙሪያ ይዞታል። ስለዚህ ታጥፈን ከፍተኛ ስራ ወይም ደግሞ ቫይብሬሽን ባለበት ቦታ ስራ በምንሰራበት ወቅት ከውጭ ያለው ጅማት መበጠስ ይኖረዋል። ከዛ ከውስጥ ያለው ፈሳሽ ይወጣና ወደ ዲስካችን ይሄዳል። ስለዚህ ከባድ ጫና ስፓይን ላይ ወይም ደግሞ አከርካሪ ላይ ከባድ ጫና የሚያመጡ ስራ የሰማሩ ሰዎች ምክንያቱ ያ ነው። ብዙ ጊዜ ሰው የሚያስተውለው ከባድ ነገር ሲያነሳ ወይም ደግሞ ከባድ ስራ ሲሰራ ድንገት የወገብ ህመም ወደ እግር ሹት የሚያደርግ ወይ ወደ እግር የሚወርድ የሚወር የሚያቃጥል የሚደነዝዝ የሚደነዝ አይነት ስሜት ይሰማዋል። ስለዚህ አብዛኛው ምክንያቱ ከአደጋ ጋር የተያዘ ወይም ደግሞ ከባድ ስራ ከመስራት ጋር የተያዘ ሊሆን ይችላል። ወይም ደግሞ በተለያየ ምክንያት አደጋ፣ መውደቅ፣ አደጋ፣ የመኪና አደጋ ከዛ በኋላ ዲስኩ ሊጎዳ ወይ ሊሸራተት ይችላል። ሌላው ደግሞ ዲጀነሬቲቭ ዲስክ ሲሆን፣ ዲጀነሬቲቭ ዲስክ ማለት ልክ መበላት ስናረጅ፣ እንደዚህ ቆዳችን መሸብሸብ ወይ ደግሞ ጸጉራችን መሸበት እንዳለው ሁሉ ዲስኮቻችንም እየተበሉ እየደከሙ ነው የሚሄዱት ስለዚህ በቀላሉ ውስጥ ያለው ፈሳሽ ወይ መውጣት የመሸራተት ባህርይ ይኖረዋል። ይሄ ዲጀነሬቲቭ ዲስክ እንለዋለን። ትልቅ ሰዎች ላይ ያጋጠማል ስለዚህ የተለመዱት ምክንያቶች እነዚህ ናቸው። የዲስክ መሸራተት ብዙ ጊዜ አኪዩት ነው። በጣም ብዙ ጊዜ አኪዩት ነው። ስለዚህ በጣም ህመም የሚያመጣው የታችኛው ወገብ ከባድ የሆነ ህመም ወደ እግር የሚሄድ ስለዚህ ከወገብ ጀምሮ መቀመጫ ላይ በተለይ በአንድ በኩል፣ በአንድ ገጽ ብዙ ጊዜ በአንድ ገጽ ነው። በሁለቱም ሊሆን ይችላል። ከወገብ ህመም አንስቶ የመቀመጫ ህመም ከታፋ ደግሞ በጀርባ በኩል የሚወርድ ከባድ ህመም። ብዙ ጊዜ ዲስክ መንሸራተት ከጉልበት በታች ይወርዳል፣ ከሌሎቹ ህመሞች የሚለይ። አሁን ለምሳሌ ከዳል የሚነሳ ህመም ከታፋ ወደ ታች አይወርድ ወይም ደግሞ ከሆድ እንደዚህ ሪፈርድ ፔን የምንላቸዋለን ። እነሱ ከታፋ አይወርዱም፣ ከጉልበት ወደታች ዝቅ አይሉም። ይሄኛው አይነት ህመም ግን ከጉልበት ይወርዳል። በተለይ በውጨኛ በኩል ወይ ደግሞ በውስተኛ በባት በኩል ያለው ህመም እስከ እግር ጣቶች ድረስ የሚደርስ መንዘር ሊሆን ይችላል፣ ማቃጠል ሊሆን ይችላል፣ የመደንዘዝ ስሜት ሊሆን ይችላል፣ ወይም ደግሞ የመጠቅጠቅ ወይም የመውረር ስሜት ሊሆን ይችላል። ስለዚህ ይሄ የመጀመሪያው ስሜቱ ነው። ብዙ ጊዜ እነዚህ ህመሞች የሚባባሱት ታካሚው ወይም ደግሞ በሽተኛው በሚታጠፍበት መቀመጥ አይችልም። መቆም ይመርጣል ወገብ በሚታጠፍበት ጊዜ የተጫኑት ወይም ደግሞ ኮምፕረስ የሆኑት ነርቮች ስትሬች ማድረግ ስለማይችሉ መቆም ነው እንጂ መታጠፍ ወደፊት አይችልም። ሲቀመጥም የተወሰነ መቀመጫው አካባቢ ቀጥ የማለት ቴንደንስ ይኖረዋል። ሲሄድ ሲራመድ ደግሞ ህመም በሌለበት በኩል ምክንያቱም ህመም ባለበት በኩል ዲስኮ የነርቭ መተላለፊያ ቱቦ በጣም ማጥበብ ስላለ እሱን ለማስፋት ህመም በሌለበት በኩል ጋደል የማለት አይነት አዝማሚያ ያሳያል። ስለዚህ በሚሄድበት ወቅት ባልታመመ በኩል ማዘንበል ያመጣል። ሲቀመጥም ባልታመ የሚያዘንቡበት በኩል ማዘንበል ያመጣል ማለት ነው ይሄ ነው አብዛኞቹ ከሆን ምልክቶቹ እነዚህ የተለመዱት ናቸው በጣም ያልተለመደ ከፍተኛ የሆነ አቴንሽን የሚፈልግ ወይም ደግሞ ድንገተኛ የሆነ ሰርጀሪ የሚፈልግ ምልክትም ሊያመጣ ይችላል እሱ ምንድነው ነው ሁለቱም ወይም አንዱ እግሩ መድከም መዛል ወይም እንደ ፓራላይዝ እንደምንለው እንደዚ አይነት ስሜት ካለው አንደኛ ሁለተኛ ደግሞ የሰገራ መጫ ፊንጢጣ አካባቢ የመደንዘዝ ስሜት ካመጣ ሽንት ሰገራ መቆጣጠር ካልቻለ ያኔ ቶሎ ወደ ህክምና መምጣት አለበት። ይሄ ምልክት ከባድ የሆነ የዲስክ መንሸራተት ቶሎ ሰርጀሪ የሚያስፈልገው የዲስክ መንሸራተት ያልተለመደ ቢሆንም ግን ይህንን ሰው አእምሮ ውስጥ ማድረግ አለበት። የዲስክ መንሸራተት የመጀመሪያ ስሜት ልክ አሁን ለምሳሌ አንድ ሰው ረዥም ሰዓት ሲቀመጥ እግሩ ህመም ያመጣል። መጀመሪያ ሳንገላበት ስንቀመጥ ወደ ቦይ ቦታ ሳንቀይር ወይ ደረቅ ቦታ ስንቀመጥ፣ ከዛ እግራችን መደንዘዝ ይጀምራል። ከዛ ቀስ እያለ በዛ በደነዘዝበት በዛ ፖዚሽን ስንቀጥልበት ደግሞ እግራችን መታዘዝ ያቆም ይሄኛውን ብዙ ጊዜ ኛ ያጋጥመናል። እግራችን ከተነሳም በኋላ መደንዘዝ፣ ህመም፣ አለመታዘዝ ይኖረዋል። ቀስ እያለ ይመለሳል። የዲስክ መንሸራተትም ተመሳሳይ ነው። የነርቡን መጫን ለረዥም ጊዜ ይኖረዋል። የመጀመሪያው ስሜት ህመም ነው። ህመም ነርቩ የሆነ ነገር ተጭኖኛል እያለ ነው። የመጀመሪያው ሲግናል ወይም የመጀመሪያው ምልክት። እሱን ቶሎ ህክምና ማናገኝ ደግሞ የሚቀጥል ከሆነ ዲስክ መንጫኑ መደንዘዝ ይጀምራል። መደንዘዝ ይጀምራል ማለት ሁለተኛው ስቴጅ ነው። በድን መሆን ነገር ሲነካ የመሰማት መሰማት አይችልም። ሲነካ ይደነሳ። ከዛ በዛው የሚቀጥል ከሆነ ቆይቶ ምንድነው የሚሆነው የሞተር ወይም ደግሞ እግራችን ማንቀሳቀስ መቻል ይቀንሳል። ከዛ መጨረሻ ላይ ወደ ፓራላይዝ ይሄናል ማለት ነው። ስለዚህ ተጓዳኝ ሊያመጣ የሚችለው ችግር ምንድነው? የእግር መዛል ወይ ፓራላይዝ መሆን፣ የሽንትና የሰገራ መቆጣጠር አለመቻል እና የእግር ደንዝቶ መቅረት ወይም በድኖ መቅረት ሊያመጣ ይችላል። ያው ቅድመ መከላከል ምክንያቶቹን ማስወገድ፣ አደጋ ካለ አደጋ ማስወገድ ባይቻልም ቢያንስ መቀነስ ይቻላል። ሌላው ደግሞ በተደጋጋሚ መተጣጠፍ የሚበዛው አይነት ስራ ከሆነ እዛ ጋ የወገብ ሰፖርት ማድረግ በአንድ ጊዜ ፕሬሸር እንዳይጨምር፣ ወይም ደግሞ ተጎንብሰን ከምናነሳ ዝቅ ብለን በእግራችን ቁጢጥ ብለን ብናነሳ የተሻለ ይሆናል። ምክንያቱም ጀርባችን ላይ የሚኖረውን ስትረስ እንቀንሳለን ማለት ነው። ሌላው ፊዚዮራፒ ወይም ደግሞ ስፖርት ቤት ልንሰራቸው የምንችላቸው ስፖርቶች አሉ። በተለይ እንደዚህ ሊያጋልጡ የሚችሉ አሁን ለምሳሌ ከባድ ብረት የሚያነሳ ሰው ለወገቡ ወይም ደግሞ ኮር ስትሬንግዘኒንግ ኤክሰርሳይሶች አሉ። ያ ማለት የወገባችንን ሰፖርት ሊያደርጉ የሚችሉ ጡንቻዎች አሉ። ፓራስፓይናል መሰል፣ ኢሌዮሰዋስ መሰል፣ የሆድ ጡንቻዎች፣ ዙሪያውን ያሉ ጡንቻዎች እነሱ ማጠንከር ላይ ፎከስ ብናደርግ ከውስጥ ሰፖርት ነው። ኢንተርናል ስፕሊንት ነው። ጡንቻዎቻችን ከውስጥ ያለውን አከርካሪ ሰፖርት አድርገው ነው የሚይዙልን። ስለዚህ እነሱን ማጠንከር በአደጋ ወይም ደግሞ በመተጣጠፍ ሊመጣ የሚችል የዲስክ መሸራተትን ሊቀንሰው ይችላል። አብዛኛው ግን ሊያጋልጥ የሚችል የስራ ሁኔታችን ነው። ስለዚህ እሱን አጭስት ድጋፍ በማድረግ ወይም ደግሞ በምንቀመጥበት ሰዓት የስፓይናል ኮርዳችን ቀጥ ብሎ ወይም ደግሞ ስፓይናችን ቀጥ ብሎ እንዲቀመጥ አቀማመጣችን በማስተካከል ስንሰራ ደግሞ ያለውን የወገብ ፖዚሽን እሱን በማስተካከል ቢያንስ የዲስክ መሸራተትን መቀነስ እንችላለን።